በዚህ መድረክ ተገኝታችሁ እየተሳተፋችሁ ያላችሁት እርስ በርሳችን ልንመካከርና በአግባቡ መወሰን ያለባችሁን ጉዳዮች ለመወሰን በመገኘታችን ልናመሰግናችሁ እንወዳለን። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት ያደረጉት ንግግር ነው። የህወሀት አመራሮች የድርጅቱን ህልውና ብሔራዊ ህልውና አድርገው አቅርበዋል። ከምታሁላ ከም ትፈልጡዎ ክሳብ ሕዚ መሬት ናይ ተመለሰ ለዓላዊነት ናይ ተኸበረ ተማዛበልት ናይ ተመለሱ ዘተይ ተጀመረ ፖለቲካል ዲያሎግ

ህግ በክን ይሉ ሰሪዝዋ ማለት የተደራዳሪት ሁላችሁም እንደምታውቁት እስካሁን መሬታችን አልተመለሰም፣ ሉዓላዊነታችን አልተከበረም፣ ተፈናቃዮቻችን አልተመለሱም፣ የፖለቲካ ውይይት አልተጀመረም፣ የአፍሪካ ህብረት ሊጠራ አልቻልም። ከዚህ አልፎ ህወሓት የስምምነቱ ተደራዳሪ ሆና እያለች ህጋዊ እውቅናን አልሰጥሽም ብሎ ሰርዟታል። የህወሓት አመራር ፈትለወርቅ ገብረ እግዚአብሔር ሰሞንኛ ንግግር ነው ህወሓት ለሳምንታት ሲያካሄድ የነበረውን የካድሬዎች ስብሰባ ትላንት በተከናወነውና ብሔራዊ ኮንፈረንስ የሚል ስም በተሰጠው ስብሰባ ተጨናንቋል። ይህ ስብሰባ በአጭር ቃል ሲገለጽ ህወሓት ትግራይ ክልልን ማስተዳደሩን የሚቀጥልበትን ስልጣን ያለ ምርጫ ማጽናቱን ስለማሳወቅ ነው። ህወሓት ከአምስት ዓመታት በፊት ወደ ጦርነት ከገባባቸው ምክንያቶች አንዱ የሆነው ያለ ፌዴራል መንግስት ወይም ምርጫ ቦርድ ዕውቅና ምርጫ ኮሚሽን በማቋቋም ምርጫ ማካሄዱ እንደነበር አንረሳውም። በጳጉሜ ወር 2012 ላይ ምርጫ ያካሄደው ህወሓት በጥቅምት ወር 2013 ወደ ጦርነት መግባቱ የሚታወሰውን ያህል ጦርነቱ ከተጀመረ አምስት ዓመታትን በፕሪቶሪያ የመጀመሪያ ስምምነትም ጦርነቱ ከተቋጨ ሶስት ዓመታት ሊደፍን አራት ሳምንታት ብቻ እንደሚቀሩት የሚዘነጋ አይደለም። ዛሬ ላይ ሆነን ወቅታዊውን ሁኔታ ስንመለከተው በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት ይቀሰቀስ ይሆን የሚል ስጋት በብዙዎች ዘንድ መኖሩን እናስተውላለን። ትናንት ማምሻውን የወጣውና አዋጅ የሚል ስያሜ የተሰጠው እጅግ ረዘም ያለ መግለጫም ሰሞኑን የተካሄዱ ስብሰባዎች የጋራ አቋም እንደሆነ ከህወሓት ገጽ ላይ የተገኘው መረጃ ያመለክታል። በዚህ የብሔራዊ ኮንፈረንስ የድምድ ድምዳሜ አዋጅ በተባለ መግለጫም ከመቀሌ እስከ አዲስ አበባ ከአስመራ እስከ ባህር ዳር ወቅታዊውን ፖለቲካ የሚመለከቱ የህወሓት ዛቻ የተሞላ ሀሳቦች አትታ ውስጥ ተደርድረዋል። የክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደም ህወሓትን ማጥፋት የሚለውን እንዳታስቡት ብለዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርም ዶክተር ደብረጽዮን ጊዜው የመከርነውን ወደ ተግባር የምንቀይርበት ነው ሲሉ ዝተዋል። መስዋዕትነት የሚል ቃል ተደጋግሞ በተጠቀሰበት በዚህ የህወሓት ስብሰባም የጦርነት ነጋ ጋር አስፈርቶናል፣ የሚሉ ድምጾች እንዲበራከቱ አድርጓል፣ ስጋትንም አጭሯል። ውድ የኢትዮ ስካይ ሚዲያ አድማች ተመልካቾች፣ በዛሬው መርሃ ግብር የህወሓትን ኮንፈረንስ መግለጫ፣ ከህወሓት አመራሮች ሰሞንኛ ንግግር፣ የሐራ መሬት ታጣቂዎችን እንቅስቃሴን ከኤርትራ ወቅታዊ ውጥረት አጀንዳዎች ጋር አጣቅሰን እንቃኛለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁ እንዳትረሱ እንላለን። ሰሞኑን የዝግጅት ሰዓታችንን ጠብቀን ወደ እናንተ ባለመድረሳችን በዚህ አጋጣሚ ለኢትዮ ስካይ ሚዲያ ቤተሰቦች የይቅርታ መልእክታችንን እንሰዳለን። ከዚህ በኋላ ወደ ተለመደው ትጋት እንደምንመለስ ከወዲሁ እንገልጻለን። የዛሬው መሰናዶ ይቀጥላል። በድጋሜ መልካም ቆይታም ድሕር ስምምዕ ፕሪቶሪያ እንታይ ስራሕ ይስራሕ ዘሎ እንተልና ኮይና ናብ ተቐራሪብካ ብልዝብ ብሰላምቲ ነገር ናይ ምፍታሕ ጉዕዞ እንተይኮነስ

ከፕሪቶሪያ ስምምነት ወዲህ ምንድን ነው እየተሰራ ያለው ካልን ተቀራረበህ ጉዳዩን በሰላምና ውይይት መፍታት ሳይሆን ራሱን እያዘጋጀና እያጠናከረ እኛ ግን እያዳከመና እየበተነ የሄደበት ጉዞ ነው የምናየው። ባለፉት ሶስት ዓመታት እርሱም የውስጣችን አለመስማማት እንዳመችነት ተጠቅሞበታል። የእርስ በርሳችን መባላት በህወሓት ውስጥ የተፈጠረው ከሃዲው ኃይል፣ የትግራይ ህዝብ መረጋጋት ሲገባው፣ መጠናከርና አንድ መሆን ሲገባው ሙሉ በሙሉ ከዚህ ተቃራኒ የሆነበት ሁኔታ ነው የተፈጠረው። ይህ ትልቅ ትኩረት ልንሰጠው የሚገባ ጉዳይ ነው። የህወሓት ከፍተኛ አመራር አመራርና ኮሚቴ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅጽል ስማቸው ሞንጆሪኖ ካርዶዎችን ሰብስበው ካደረጉት ንግግር የተወሰደ ነው። መግቢያችን ላይ እንደገለጽ ነው በሰሞንኛው የህወሀት ካርዶዎች ስብሰባ ላይ የተደረጉ የአመራር ንግግሮች የአዲስ አበባ እና መቀሌን ግንኙነት መሻከር ግልጽ አድርገው የሚያሳዩ ከመሆናቸውም በላይ በህወሀት በኩል በፌዴራል መንግስቱ ላይ የሚቀርቡ ቀሳዎችና ክሶች በ2013 የጦርነት ዋዜማ ሰሞን ከሚሰሙ የጦርነት ቀስቀሳዎች ጋር ተመሳሳይ መሆናቸው የሰላም ተስፋዎችን አደጋ ላይ የሚጥል እንደሆነ እንደሆነም አስተጋብቷል። በፕሪቶሪያ ስምምነት የተቋጨው ጦርነት ዳግም እንዳያገረሽ የሚል ስጋት ከተለያየ አቅጣጫ የሚስተጋባ ቢሆንም የህወሓት መሪዎች ግን የትግራይ ህዝብ ብሔራዊ ህልውናና ደህንነትን በሚል ባካሄዷቸው ስብሰባዎች የህዝቡን ሳይሆን የድርጅቱን ደህንነትና ህልውና ማስጠበቅ ላይ ትኩረት ሲያደርጉ ተደምጠዋል። ነገር ግን ያለ ህዝብ ድጋፍ የሚቆም ድርጅት የለምና ህዝቡን ለዳግም መስዋዕትነት ለማሰለፍ ሲባል የህወሓት መሪዎች ድርጅቱ የገጠመውን መከፋፈል የህዝቡ መከፋፈል አድርገው በማቅረብ ከፕሪቶሪያ ምነት ወዲህ የሚፈራን ጠፍቷል እያሉ ይቆጫሉ። የሞንጆሪኖ የባለፈው ሳምንት ንግግርም ይህንኑ የሚጠቅስ ሆኖ አግኝተነዋል። ህዝቢ ትግራይ ኣብ ዝሓለፈ ሰለስተ ዓመት ቅድሚ ፕሪቶሪያ ስምምዕነት ካብ ዝነበሮ ንላዕሊ ክጥንክር እናተገብኦ ዝበለፀ ሓድነት ሒዙ ብፀላእቲ ዝፍራሕ ህዝቢ ክኸውን እናተገብኦ የትግራይ ህዝብ ባለፉት ሶስት ዓመታት ከፕሪቶሪያው ስምምነት በፊት ከነበረበት በላይ መጠንከር ሲገባው የበለጠ አንድ ሆኖ በጠላቶቹ የሚፈራ ህዝብ መሆን ሲገባው፣ ባለፉት ሶስት ዓመታት በተሰራው ሥራ ምክንያት የትግራይ ህዝብ እርስ በርሱ እንዳይግባባ ሰፊ ሥራ ተሰርቷል። በአካባቢው እንዲከፋፈል፣ ወጣቶችና አዛውንቶች፣ የተለያዩ ህብረተሰብ ክፍሎችም የተለያዩ የስም ማጥፋት ዘመቻዎች እየተካሄዱ እንድንበታተን ብዙ ስራ ተሰርቷል። ይህ የውስጣችን ሴራም ተጨምሮበት ነው የውስጥና የውጭ ጠላቶች በተቀናጀ መንገድ በሠሩት ስራ ከፕሪቶሪያ ስምምነት በኋላም በእቅድ ከተሰራው ትልቁ ስራ አንዱ የትግራይ ህዝብን አንድነት መበተን ነው። ሌላው ትልቁ ስራ የተሰራው የትግራይ ህዝብ የትግል ስነ ልቦና መስበር ነው እያሉ ይቀጥላሉ። የህወሓት ከፍተኛ አመራር ህወሓት በሚለው ፋንታ የትግራይ ህዝብ የሚለውን ሀረግ እያስገቡ ንግግር ማድረጋቸውን መረዳት ላይ ከብደን ይችላል። በእርግጥ ከፕሪቶሪያ ስምምነት ወዲህ የህወሓት አመራሮች መካከል ከፍተኛ ክፍፍል ተፈጥሮ በክልሉም ፖለቲካዊ ቀውስ መከሰቱ፣ አቶ ጌታቸው ረዳን የመሰሉ የህወሓት ቁልፍ ሰዎች ወደ ፌዴራል መንግስት የስልጣን መመግባታቸው፣ የትግራይ ሰላም ኃይል ወይም ሀራ ምሬት የተሰኘው ታጣቂ ኃይል ከህወሓት ተዋጊዎች ተገንጥሎ መመስረቱና በራሱ ድርጅት ላይ ጠመንጃ ማዞሩም፣ የሌተና ጀነራል ጻድቃን መሰሉ የመሰሉ የሰሜን ጦርነት ማርሽ ቀያሪ ጉምቱ የጦር መኮንኖች ከህወሓት በተቃራኒ መቆማቸውን ጨምሮ በርካታ ለህወሓት ኪሳራ የሆኑ ጉዳዮች ተፈጥረዋል። ይህ ድርጅታዊ ኪሳራ የትግራይን ህዝብ ሊጎዳው እንደሚችል መገንዘብ ቢቻልም የህወሓትን ድርጅታዊ ክፍፍል የውድቀትና የቁልቁሎት ጉዞ ግን የትግራይ ህዝብ ህልውናና ደህንነት ብቸኛ አጀንዳ አድርጎ ማቅረብ ውሃ አይቋጥርም የሚሉ አካላት ቁጥራቸው ቀላል አይደለም። አሁን ያለንበት ጊዜ ግን በትግራይ ህዝብ ህልውና ስም ፓርቲን ማዳን ታምኖበታልና የትግራይ ፖለቲ

ህልውናችን ለማረጋገጥ በምናደርገው ትግል የሁሉም ነገር ማዕከል ሆኖ ሊያገለግለን የሚችል ወሳኝ የዝግጅት ስራ አስፈላጊ ነው። ስለሆነም ለዚህ እንቅስቃሴ ዳግም ለመምራት ለራሱ አቀናጅቶ ማስተካከሎ ማንቀሳቅሶም ፕሮግራሞችና አቅጣጫዎችን በማውጣት እንዲህ አይነቱ በሀገር ውስጥና በውጭ ያለውን ህዝብ አሳትፎ ሰፊ ህዝባዊ እንቅስቃሴ ለብሔራዊ አንድነት ዋና አቅም እንዲሆን ፕሮግራም ወጥቷል። የህወሀት ማዕከላዊ ኮሚቴ አባል አቶ አለም ገብረ ዋህድ ከቀናት በፊት የኪነጥበብ ባለሙያዎችን ሰብስበው ያደረጉት ንግግር ነው። ይህ የቅድመ ጦር ጦርነት ሰሞን የሚመስል ሁሉንም የመቀስቀስና የማሰለፍ ዘመቻም የህወሀት ከፍተኛ አመራሮች ሰሞኑን በተለያየ አቅጣጫ ተልእኮ ወስዶ ያንጸባረቁት አቋም ነው። አሁን ባለው የትግራይ ክልል ፖለቲካ አስተላለፍ ጊዜ አስተዳድሩን የሚመሩት ሌትናል ጀነራል ታደሰ ወረደም በደብረ ጽዮን ከሚመራው የህወሀት ቡድን ጫና መላቀቅ ያልቻሉ ብቻ ሳይሆኑ በክልሉ ፖለቲካ ራሳቸውን ካደጋ ለማራቅ ሲሉ ከህወሀት ፖለቲካም ከህወሀት ፍላጎት ጋር የሚጣጣም ንግግርን በማድረግ የሰራዊት ምረቃና የካድሬ ስብሰባዎች ላይ በመካፈል አብሮነታቸውንና ታዛዥነታቸውን በማሳየት ኑሯቸውን እየገፉ

ህወሓት ይዳን ወይም ይጥፋ የሚለው የአባላቶቹ ጉዳይ ነው። ህወሓት ከገጠመው ማነቆ ወጥቶ ነባርና ትልቅ ፓርቲነቱን፣ ህልውናውን እንዲያረጋግጥ ሁላችንም ኃላፊነት አለብን። ይህ እንቅስቃሴ ደግሞ ነውር አይደለም። ይህ ለሁሉም ግልጽ ሊሆን ይገባል። በህወሓት ካድሬዎች በከፍተኛ ጭብጨባ በታጀበው በዚህ የትላንቱ የሌትናል ጄኔራል ታደሰ ወረደ ንግግር ህወሓትን ለማጥፋት መሞከር የዲቃላ ፖለቲካ ነው ሲሉም ተደምጠዋል።

ሌተናል ጀኔራል ታደሰ ወረደ ያለ ህወሓት አለቆች ፈቃድና ድጋፍ የሚመሩት የክልል መንግስት እንደሌለ የደመደሙ ይመስላሉ። ከፌዴራል መንግስቱ ጋር መግባባት አለብን የሚሉት ታደሰ በአንጻሩ ደግሞ የፌዴራል መንግስቱን ለመጣል ከሻቢያና ከሀገር ውስጥ ታጣቂዎች ጋር አብረዋል ከሚባሉት የህወሓት ሰዎች ጋር ተሰልፈው ግፋ በለው ይላሉ የሚል ክስ ይቀርብባቸዋል። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደም ከቀናት በፊት በትግራይ ወቅታዊ የጸጥታና ደህንነት ጉዳያን አስመልክተው በአዲግራት ከተማ በተዘጋጀ መድረክ ላይ

በየአካባቢው እየታዩ ያሉ የጸጥታና ደህንነት ችግሮች ሙሉ በሙሉ ለመፍታት የመንግሥት አደረጃጀቶች ህዝብን አሳትፈው በከፍተኛ መቀናጀትና መናበብ ሊሰሩ ይገባል ብለዋል። በቀድሞ የክልሉ ጊዜ አስተዳደር አመራሮች የጦርነት ሰባቂ ተደርገው የሚቆጠሩትና ከሻዕቢያ ጋር ተጣብቀው ትግራይን የጦር አውድማ ሊያደርጉ ነው በሚል እየተተቹ ያሉትን የህወሓት ጦር አመራሮችን ሰብስበው ከፊት አስቀምጠው ንግግር ያደረጉት ሌተናል ጀኔራል ታደሰ ወረደም ትግራይ ውስጥ የተረጋጋ ሰላምና ደህንነት መፍጠር ከሁሉም በላይ ቅድሚያ የሚሰጠው የመንግሥት ተልእኮ ነው እያሉ ተማጽኖ ይሁን ግምታዊ ቃል ያወጣሉ። በዚሁ መድረክ ላይ የትግራይ ክልል ወቅታዊ የጸጥታና ደህንነት በዝርዝር ተገምግሞ የመፍትሄ አቅጣጫዎችና አደረጃጀቶችን የያዘ መነሻ ጽሑፍ በመቅረቡ በትግራይ ክልል ፖሊስ ኮሚሽን በኩል ውይይት ተደርጎበት አቅጣጫ ተቀምጧለም ተብሏል። የህወሓትና የፌዴራል መንግስቱ ተቃርኖ በሚል እየቀረበ ያለው ፖለቲካዊ ትንታኔ ውስጥ የፖለቲካዊ ውግንናና እንዲሁም የጦር አስተላለፎች ጉዳዮች ተያይዘው ይቀርባሉ። ከህወሓት የወጡ አቶ ጌታቸው ረዳን የመሰሉ ተጽዕኖ ፈጣሪ ፖለቲካዊ አመራሮች እንዲሁም የትግራይ ሰላም ኃይል የተሰኘው ወታደራዊ ቡድን የትግራይ ፖለቲካ ውስጥ ፍላጎት አለኝ፣ የህወሓቱ ዋላቀር ቡድን መወገድ አለበት የሚል አቋም የያዙ ናቸው። እነዚህ ኃይሎች በተዘዋዋሪ የፌዴራል መንግስቱ ስልታዊ አጋር ሊሆኑ እንደሚችሉ ይታመናል። የህወሓቱ ዋና አጋር እንዲሁም አዛዥ የሚል ስያሜ የተሰጠው የአስመራው ኃይል ደግሞ ከኢትዮጵያ መንግስት ጋር ከገባበት ቅራኔ አንጻር የኢትዮጵያ የባህር በር ወደብ ፍላጎት እንዲሁ ተደምሮበት የሚታይ አስተላለፍ ተፈጥሯል። ፋኖና ኦነግ ሸኔ የተባሉ በሀገር ውስጥ ያሉ ተዋጊዎች እንዲሁ የህወሓት አጋር ሆነው ቀርበዋል የሚለውን ሀሳብ የሚደግፉም ብዙዎች ናቸው። በነደብረ ጽዮን ቡድን ከሃዲ ተብሎ እየተረገሙ የሚገኙት አቶ ጌታቸው ረዳም ሰሞኑን በሰጡት ቃለመጠይቅ ላይ የኢሳያስ አፈወርቂው ቡድን ጦርነቱ በኢትዮጵያ መሬት እንዲሆን ካለው ፍላጎት አንጻር ህወሓትን መጠቀሚያ እያደረገው ነው ብለው እንደሚያምኑ ገልጸዋል። ሄሮን

ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ በደቡብ በትግራይ፣ ፋኖ ሌሎችን ጠቃሚ ሞኞቹን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራርም ለማድረግ እየሞከረ ያለው ይህን ነው። ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። ኤርትራውያን ወንድሞቻችን ናቸው፣ ግን በኢሳይያስ አፈወርቂ ስር ያለው የኤርትራ መንግስት በትግራይ ህዝብ ላይ የጦር ወንጀል የፈጸመ ነው እያሉ አቶ ጌታቸው ረዳ ይቀጥላሉ። አቶ ጌታቸው ረዳ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት በነበሩበት ወቅት ከኤርትራውያን ጋር ግንኙነት መጀመራቸውን ይገልጻሉ። ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር ማየው። ሲሉም ያክላሉ። ኦኬ ሳውዝ ወርድ ሶ ራዘር ዛን ኮንፍሮንቲንግ ፌደራል ጋቨርንመንት ቨር ኢትስ ኢንቴንሽንስ አር አሁን ኤርትራውያን እየሞከሩት ያለው ነገር ጦርነቱ ወደ ደቡብ አቅጣጫ ወይም ወደ ትግራይ መሄዱን ማረጋገጥ ነው። በየትኛውም ሁኔታ ከኢትዮጵያ ፌዴራል መንግስት ጋር የሚኖረውን ጦርነት ከኤርትራ ድንበር ራቅ አድርጎ ማድረግ ነው። በደቡባዊ ትግራይ ክፍል ወይ ቢሆንለት ደግሞ አማራ ክልል ላይ ማድረግ ነው። እኔ ደግሞ ይህን ማየት አልፈልግም። ይህ እንዳይሳካ ሁለንተናዊ ትግል አደርጋለሁ። የትግራይም ፖለቲካ ውስብስብነት ተከትሎ የኢትዮ ኤርትራ ውጥረት እናነሳም። ሰሞንኛውን የሆርን ሪቪው ዘገባና የኤርትራ ማስታወቂያ ሚኒስትርን ምላሽ እንመለከታለን። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክርን ያቀረበበትን ሰፊ ትንታኔ አውጥተዋል። ጽሁፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያ ደህንነት በተደጋጋሚ የምታውክ አተራማሽ ኃይል በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ይላል። ይህንን እርምጃ እንድትወስድ የሚያስችላት ህጋዊ፣ ስልታዊና ተጨባጭ ምክንያት ምክንያቶች እንዳሏትም በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበትን የተሻለ ጎረቤት ግንኙነት ይመጣል የሚለውን ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑን አረጋግጧል እያለም ይቀጥላል። ትንታኔው ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋም የኢትዮጵያን ተጽዕኖ ለመገደብ እና የባህር በርምኞ ሞቷንም ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔም አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑንም ይጠቅሳል። ይህ ያበሳጫቸው የሚመስሉት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ነጻነታችንን ከኢትዮጵያ በስጦት አልተረከብንም ኢትዮጵያን አሸንፈን ያገኘ ነው የሚል ፉከራ አሰምተዋል። ሚኒስትሩ የኤርትራ ሉዓላዊ እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው በነበራቸው ፍላጎት ጉዳ ሌላ በመሆኑ ሳይሳካ ቀርቷል የሚል ሀተታ ባቀረቡበት ጽሁፍ ላይ ኢትዮጵያ እንደተባለ የምታደርገው ከሆነ እኛም ከ1952 እስከ 1993 ኢትዮጵያ የወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ሲሉም ተናግረዋል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይም በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ የተጣደፉት የማነም በበፊቱ ጦርነት ይህን ያህል አቅም አሳይተናልና አሁንም አንፈራም የሚል ይዘት ያለው ዛቻ ሰምተዋል። የኢትዮጵያና የኤርትራ ጦርነት አይቀሬ ነው የሚል ድምዳሜ ላይ የደረሱ የቀጠናው ተንታኞችም አሁን ላይ ቁጥራቸው ቀላል አይደለም። ዛሬ ወይም ነገ በሚል የአጭር ጊዜ ስሌት የሚያስቀምጡ ተንታኞች ደግሞ ጉዳዩ በቀጥታ ከኢትዮጵያ ወደ ፍላጎት ጋር እንኳን ባይገናኝ የኤርትራው መንግስት ኢትዮጵያ ውስጥ ያለው መንግስትን የሚዋጉ አካላትን መደገፉ እስካልቆመ ድረስ ኢትዮጵያ የተረጋጋች ሀገር ስለማትሆን ይህም እስከ ግብጽ ፍላጎት የተዘረጋ ጉዳይ በመሆኑ ለዘላቂ መፍትሄ ሲባል ኢትዮጵያ ከኤርትራ ጋር መዋጋቷ አይቀርም የሚል ሀሳብ ይሰነዝራሉ። ከሁሉም በላይ የነደብረ ጽዮን ቡድን ወደ አስመራ ማማተሩ ለህልውና የስጋት ነው ለሚለው የፌዴራል መንግስት ግን የእርምጃ ግብአት እንደሚሆን ይጠበቃል። ከጦርነቱ አስቀድሞ የሰላማዊ ድርድር አማራጮች እስካሁን የሚጨበጥ መፍትሄ አለማስገኘታቸው ጦርነቱን ያፋጥነዋል የሚለው ስጋት እንዳለ ሆኖም አሁንም እንጥፍጣፊ የሰላም የሰጥቶ መቀበል አማራጭ መሞከሩ ይሻላል የሚለው ምክር በተደጋጋሚ ጦርነቶች ከተሰላቸው የኢትዮጵያና የኤርትራ ህዝብ አንደበት ሊወጣ እንደሚችል ይገምታል። ኢትዮ ስካይ ሚዲያም ሰላም ለኢትዮጵያ ሰላም ለኤርትራ እያለም የዛሬው መርሃ ግብር እዚህ ላይ ይቋጫል። አብራችሁን ስለነበራችሁ ከልብ ያመሰግናል። በያላችሁበት መልካም ጊዜ ይሁንላችሁም።